ፈራቀታቤት ለማ ኬንዞ አሳልፈኝ። ፊገው ተረጋጋ፣ ኬንዞ መንገዴ ላይ ዞር በልልኝ። ፊገው እኔ ላንተ ብዬ ነው። እሱ ይገባኛል፣ አሳልፈኝ። መቼም በድሮ ኬዛችን ቄሚዘእንዳይቻራውአደለቻ ውል ኬንዞ በእኛ ስፓት ላይ ማንም ምንም ሲያደርግ ዝም አልልም። እሱ ትክክል ነህ፣ ግን ነገሮችን በተረጋጋ መንፈስ ነው መወሰን ያለብህ። እሻውን ምን አድርግ ነው እምትለኝ? አብሬ ሄዳለሁ ችግር እንዲፈጠር አልፈልግም። እኔ ማንም ሰው አብሮኝ እንዲሄድ አልፈልግም። አሁንም ግን እቺ ትቢትሽ እንዳለች ናታ። ይሄ ትቢት አይደለም ፊገው። ለእህት ስትል ሁሉን ነገር እንተወው እና አብረን እንስራ እሺ? ኬንዞ ሰፈራችን ሲደፈር ዝም ማለት የለብንም። ሽናት ማስተዋል፣ ተርጋሚ ሰብሳቢ ሰብሳቢ ዱርዬ ብሎ አስወሪ ውሾች ይደዋል። እነዚህ የተረገሙ። ይሄ የመጨረሻ ንግግር ነው። ድጋሜ ወደዚህ ሰፈር እንዳትመጭ። እኔ እኮ የምመጣው ወሬ አልፈልግም። በቃ ተቀይርሽ። አንድ ነገር ልንገርህ፣ ዱርዬ ነህ። ቆይ፣ ዱርዬ ማለት ለአንቺ ምን ማለት ነው? ዱርዬ ማለትማ ሌባ ነው። ታዲያ ከሌባ ሰፈር ምን ትሰሪያለሽ? አይገባህም እያደረኩት ያለሁት አንቺ፣ በቃላሽ አንተ አያገባህም። አንድ ነገር ልንገርሽ፣ ሴት ናት ያሳደግች፣ በሴት ላይ እጄን አላነሳም።